የቀድሞ የሰላም ሚኒስትር ዴታ አቶ ታየ ደንዳ የትግራይን ጦርነት ጅማሩ አስመልክቶ የሰጡት አስደንጋጭ መረጃ እያነጋገረ ነው። በትጥቅ ትግል ላይ ያሉ ኃይሎች ወደ ሰላም ከተመለሱ ከጠቅላይ ሚኒስትር በታች ያሉ ስልጣኖችን መያዝ እንደሚችሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያውያን በቀላሉ ለውጭ ኃይሎች በመቀጠር እየገጠሙን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ለተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያውያን አልሻባብን ለመሳሰሉ አሸባሪዎች ተቀጥረው እየተዋጉን ገድለናችኋል ብለዋል። የባህርዳር ወጣቶች በሆኑት ቴዎድሮስ ጌታቸውና ታደለ ጥበቡ ዙሪያ መንግሥት ማብራሪያ እንዲሰጥ ዶክተር ደሳለኝ ጫኔ ጠየቁ። ሰላም ጤና ይስጥልን፣ የተወደዳችሁ የቻናላችን ተከታታዮች ለሰዓቱ ያዘጋጀንላችሁን ትኩስ መረጃዎች ይዘን ቀርበናል። አብራችሁን ቆዩ። የቀድሞው የሰላም ሚኒስትር ዴታ አቶ ታየ ደንዳ የትግራይን ጦርነት ጅማሩ አስመልክቶ የሰጡት አስደንጋጭ መረጃ እያነጋገረ ነው። አቶ ታዬ ድጋሜ ከመታሰራቸው በፊት ለአንድ ሚዲያ በሰጡት ቃለመጠይቅ ስለ ጠቅላይ ሚኒስትር አብይ አህመድ የተንኮል ሴራዎች ምስጢራዊ መረጃዎችን አጋልጠዋል። የትግራይ ጦርነትንም የፈጠርነው እኛ ነን፣ ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ ደነገጥን። ከአማራ ብልጽግና ጋር የማደርገውን ግንኙነት እንዳቆም ጠቅላይ ሚኒስትሩ ያስጠነቅቀኝ ነበር ሲሉም ተደምጠዋል። አንተ ከጠላት ጋር የምትደዋወለው አለ። ቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የኮሚኒኬሽን በእኔ ሌቨል የነበረ ሰው ነው። እንተዋወቃለን። ወደ ሌሎች ጉዳዮች ስናልፍ ኢትዮጵያውያን በቀላሉ ለውጭ ኃይሎች በመቀጠር እየገጠሙ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ለተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያውያን አልሻባብን ለመሳሰዱ አሸባሪዎች ተቀጥረው እየተዋጉን ገድለናቸዋል ብለዋል። የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝ። የሌላ ሀገር ሰው እኮ እንደዛ አይደለም ግብጽ ሄደ እኮ ጸረ ግብጽ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰጥተህም እኳ አታገኝም። የእኛ ግን በጣም ተቀጣሪ ነው። መቀጠሩ እስከ ምን ይሄዳል መሰለ? ሲፈልግ አይሲስ ይሆናል የእኛ ሰው። ሲፈልግ ምንድን ነው አልሸባብ ይሆናል የእኛ ሰው። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። በሱዳን ግጭት ኢትዮጵያውያን ተሳትፈዋል፣ ያሉት ፊልድ ማርሻሉ አሁንም ለኤርትራ ለመቀጠር ሽር ጉድ በዝቷል ሲሉም ተናግረዋል። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራል። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽር ጉድ ሊነግራቸው መከላከያው ሰፈር ውስጥ ምን ይሰራል የሚሉ አካላትን ንቅል በሏቸው ሲሉም በምክር ቤቱ ተደምጠዋል። ለምን ወደ ቦርደር አይሄድም፣ በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በሕገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ የአሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልዕኮ መስጠት አትችልም። አንተ ንቅል ነህ በሉት። ንቅል ነህ ይቅር። ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። በሌላ ዜና በትጥቅ ትግል ላይ ያሉ ኃይሎች ወደ ሰላም ከተመለሱ ከጠቅላይ ሚኒስትር በታች ያሉ ስልጣኖችን መያዝ እንደሚችሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በርካታ ታጣቂዎች ወደ መንግስት እየገቡ ስልጣን እየተሰጣቸው ነው ሲሉም አክለዋል። ከመምህራን ጋር ባደረጉት ውይይት መምህራን የተለያዩ ጥያቄዎችን አንስተዋል። ክፍፍል እንዲኖር በዛ ሀብት ክፍፍል ሂደትም መምህራን በስራቸው ልክ በተሰጣቸው ተልኮ ልክ እና በሚወጡት ኃላፊነት ልክ የሀብት ክፍፍሉ ተጠቃሚ እንዲሆኑ፣ አንድ የሁለተኛ ወይንም የሶስተኛ ድግሪ ያለው መምህር ያለው ክብርና አንድ በሌላ ሴክተር ላይ የመጀመሪያ ድግሪ ያለው ሰው የሚሰጠው ክብር እኩል አይደለም፣ ክፍያም እኩል አይደለም። ለመምህራኑ ጥያቄ ማብራሪያና ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ የደሞዝ ጥያቄውን ለመመለስ አብረን በትጋት እንስራ ሲሉ ምላሽ ሰጥተዋል። አድራሾች ነን፣ ወደ ብልጽግና አድራሽ ነን። ያሻነውን ነገር ማድረግ አንችልም አንችልም። ማመን አለባችሁ ይሄን ጉዳይ። ድሮና ዘንድሮ ሰላም ይለያያል። ጠቅላይ ሚኒስትሩ ከመምህራን ጋር በነበራቸው መድረክ ስለ ሌሎች ወቅታዊ ሀገራዊ ጉዳዮችም ሲያነሱ ተደምጠዋል። በተለይም የታጠቁ ኃይሎችን ሽፍቶች ሲሉ የጠሩት ጠቅላይ ሚኒስትሩ ሽፍታዎች መምህራንን እያገቱ በሽፍትነት ታሪክ ታይቶ የማይታወቅ ጥፋት እየፈጸሙ ነው ሲሉ ተደምጠዋል። ድሮና ዘንድሮ ሰላም ይለያያል። ግን የድሮ ሽፍታ የአብነት ትምህርት ቤት አይዘጋም፣ መድረሳ አይዘጋም። መድረሳ ጋር ሲደርስ አክብሮ ነው የሚያልፈው ሽፍታ አለ። ያ ሽፍታ ግን የአብነት ትምህርት ቤት መዝጋትን አያምንም። ሽፍታ አለ መምህርን ማገት ግን በፍጹም አይሞክርም እንደተባለ ነው መምህር ነኝ ከተባለ እለፍ ይላል እንጂ መምህር አያግትም የአሁኑ ሽፍታስ የአሁኑ ሽፍታ መምህር ማገት ትምህርት መዝጋት ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደግሞ እታገለልሃለሁ የሚል ሆኖ መጣ ኒው ቻሌንጅ ነው ይሄ በሰላም የሚገቡ ኃይሎች ከጠቅላይ ሚኒስትርነት ውጭ ያሉ ሥልጣኖችን መያዝ እንደሚችሉም ሲናገሩ ታይቷል። አሁንም የሚጠቅም ነገር ያለው ሰው ከመጣ እኛ ክፍት ነው፣ ለእሱ አደለም ለእኔ አደለም፣ ለኢትዮጵያ ሲባል ጠቅላይ ሚኒስትርነት እሳ እሱ ነው ጸቡ። ካላችሁኝ እውነት እውነት እላችኋለሁ፣ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ችግር የለውም። መጥፎ የሚሆነው እኔ ብቻ ነኝ የሚችለው እናንተ አትችሉ ምናምን፣ እሱ ጥሩ አደለም። ከሱ ውጭ ግን በንግግርና በውይይት ችግር የለም። በሰላም የማይገቡ ኃይሎች ላይ ግን እርምጃውን አጠናክረን እንቀጥላለን ብለዋል። ሕግ ማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ክልሎች። መፍትሄው ሕግ ማክበር ብቻ ነው። እንትና ነኝ፣ አርሶ አደር ነኝ፣ ባለባንድራ ነኝ፣ ባለከዘራ ነኝ አይሰራም። ሕግ ማክበር ሕግ ያላከበረ ይጠየቃል። የባህር ዳር ወጣቶች በሆኑት ቴዎድሮስ ጌታቸውና ታደለ ጥበቡ ዙሪያ መንግስት ማብራሪያ እንዲሰጥ ዶክተር ደሳሌ ጫኔ ጠየቁም ሁለቱም ወጣቶች በከተማዋ ማህበረ ኢኮኖሚያዊ ጉዳዮች ላይ ንቁ ተሳትፎ የነበራቸው በወጣቶችና በባህር ዳር ከተማ ህዝብ ዘንድም ተደማጭነት የነበራቸው ወጣቶች ናቸው ብለዋል የፓርላማ አባሉ ዶክተር ደሳሌ ጫኔ ሁለቱም ከቤታቸው በጸጥታ አካላት ተይዘው ከተወሰዱ ከአንድ አመት በላይ አልፏቸዋል ቤተሰቦቻቸውና ጓደኞቻቸው የትነ ደረሱ የሚመለከታቸውን አካላት በተደጋጋሚ የሚጠይቁም ምላሽ ማግኘት እንዳልቻሉ አሁንም በምን አይነት ሁኔታ እንደሚገኙ ማወቅ አልተቻለም ብለዋል ዶክተር ደሳለኝ። የሚመለከታቸውን የባህር ዳር ከተማ የአማራ ክልልና የፌዴራል ጸጥታ አካላትና የሰብአዊ መብት ድርጅቶች ስለ ጉዳዩ ምርመራ እንዲያካሄዱና የደረሱበትን እንዲያሳውቁ ጥሪ አቀርባለውም ብለዋል ዶክተር ደሳለኝ። ዶክተር ደሳለኝ ይህን ያሉት በማህበራዊ ትስስር ገጾች ታደለ ጥበቡ የተባለው ወጣት ተገድሏል የሚል መረጃ መውጣቱንና አነጋጋሪ መሆኑን በርካቶችንም ማስቆጣቱን ተከትሎ ነው። የተወደዳችሁ የቻናላችን ተከታታዮች ልሳቱ ያዘጋጀናቸው መረጃዎች እነዚሁ ነበሩ። ጤና